የመሰለ ጥብስ አብረን እንስራ። አጎጎ ይሄንን ኦዱሁ ያውን አስረክበናል አስረክበናል ነው እንዴት አየኸው? አሳዘነ አጎቴ እንግዲህ አባይ በኦዱሁያ እንትሎ እንግዲህ ማሻአላ አሰላሙ አሌይኩም ዋረህማቱላይ ወበረካቱ። ውድና የተከበራችሁ ውድ ቻናሌ ቤተሰቦች እንዴት ናቸው? እኔ ሰላም ነኝ። አልሐምዱ ልላ። ዒድኩም ሙባረክ ብያለሁ፣ እንኳን አደረሳችሁ እያልኩኝ ዛሬ እንግዲህ እኔ የስራ ድርሻዬ ድፎ መድፋትና ጥብስ መስራት ነው። ዛህራ ደግሞ ቀይ መስራት ነው የእሷ ስራ ማለት ነው። እኔ በፒዛ መጋገሪያ እንደዚህ መጀመሪያ ጥንቱን አድርጌዋለሁኝ ቪዲዮ የመጣልኝ ሀሳብ በኋላ ነው። ከዛ የተከተፈውንም ስጋ አብሬ እጨምራለሁ ማለት ነው። ምንም ሳላረግ ነው። ከዛ ጥብስ አብረን እንስራ። ክሽን ያለች ጥብስ፣ ቆንጆ ለቤተሰብ የሚሆን ማለት ነው። እንደት እያሳለፋችሁ ነው አላችኋለሁ። እንደዚህ አድርገን ይሄንን ሁሉንም ጨምርና እንደዚህ አድርገን እንግዲህ ክድን እናረጋለን የራሱ ውሃ ዋጥ እንትን እስከሚል ማለት ነው፣ እስከሚበስል እኔ በኋላ ላይ ነው ነጭ ሽንኩርት ሽንኩርት ምናምን የሚጨምረው በኋላ ላይ ነው። እያችሁት ማሻአላ፣ ሲያምር የታረደው ፍየል ቆንጆ ፍየል ነው ማሻአላ። እና እንደዚህ አድርገን እንከድናለን ማለት ነው አድርገን ሽንኩርት፣ ትላልቅ ትላልቅ ሽንኩርት እነዚህን አውጥቻለሁ። እንደ እንትኑ እያየሁት ልጨምር የምችላለሁ እንደ ብዛቱ ማለት ነው። ከዛ ይህንን እንልጥና አየችሁት፣ ማሻላ ሲያምር ጥብሱ ማለት እንደዚህ የሚያምር ማሻላ። ተባረከረ ማን የራሱን ውሃ አልጨረሰም፣ በራሱ ውሃ ሙክክ ብሎ ይበስልልኛል ማለት ነው። እኔ እስከዛ ሽንኩርቴ ይልጫለሁ፣ ይሄንን አጣጥባለሁ ማለት ነው። ሽንኩርቱ ራሱ ከለሩ ሲያምር ይህንን ይመስላል። ከዛ ይህን እንቆራርጣለሁ ሽሪ ሚሪ ማለት ነው። ሽንኩርታችን እንደዚህ አርገን እና ስጋችን ደግሞ እየበሰለ ነው፣ ውሃ እየጨረሰ ነው። ምን አይልም፣ እንደዚህ አምሮ በስሉልናል። ትንሽ ነው የሚቀረው እና ከዛ ይህን ውሃው እንደጨረሰ ትንሽ የዘይትና ትንሽ ከዛ ዘይቱን ከጨመርኩ በኋላ ሽንኩርቱን ነው ማረገው አየክቱ ውስጥ በስሏል ኦሬዲ ትንሽ ነው የቀረው በራሱ ውሃ ብቻ ነው የበሰለው ይሄ ማሻአላ ሆኗል ያው ለብዙ ቤተሰብ ስለሆነ እንግዲህ ያውም አነሰኝ ይያልኩ ነው ትንሽ ነገር አብዱ ሀቂቀተ እንደዚህ አርገን ኢድም አይደል የኢዳችንን ዋፈሽ ይያልነ ነው ነው አልহামዱሊላህ ቤተሰቦቼ ጋር ያው እንግዲህ አልሐምዱሊላህ አለኒዕማ። አባይ ነጭ ሽንኩርት እንትን በጣም ድቅቅ ያለ ፈልጌ ነበር፣ እንደዚህ እና በዚች እንደዚህ እንጫናለን። እቺ ነገር ሁልጊዜ ግዜ መኛት ነበረ፣ አገኘኋትና ገዛኋት ማለት ነው። አያችሁት፣ የነጭ ሽንኩርት ማድቀቂያ ማለት ነው። ከዛ ይሄንን እናደቅና ሀባይ ቡሃውን ጨርሰው ምንም አልጠረውም፣ እንደምታዩት የራሱ ወዝ ብቻ ነው የቀረው። አሁን ምን አረጋለሁ? እዚህ ጋር እየቀጠቀጥ ኳፍት ነጭ ሽንኩርት እጨምራለሁ ማለት ነው። ነጭ ሽንኩርት እየተፈጨማለኝ ግን እንደዚህ ካፈ ካፈ ያለውን ስለፈለግኩት ነው፣ በጣም ያልደቀቀውን። ያው ባንድ እጄ ካሜራ ይዤ ነው። ሁላችንም ጊዜ ነን በነገራችን ላይ በየስራችን ዛሐራም ሁላችንም ማለት ነው። እናችን እንደዚህ መሀል ላይ አርጌ ጥብስ አረጋታለሁ ማለት ነው፣ መሀል ላይ አርጌ ነጭ ሽንኩርቱ እንግዲህ ጥብስ ማለቱ የምግቡ ጣዕም ቃናው ራሱ በጣም የሚጣፍጠው ነጭ ሽንኩርቷ እንደዚህ ከጠበስኳት በኋላ ሳየው ሳየው ወዙ ብዙ ነው። ትንሽዬ ነው ዘይት ማረገው ማለት እንት እንዳይል ማለት እንዳይበዛበት ማለት ነው። በጣም በእርግጥ እኔ ነጭ ነጭ ነው አጥቼ ነው እኔ ጠበስኩት። እንደምታዩት አብዛኛው ቀይ ስጋ ነው። ከዛ ትንሽዬ ዘይት እዚህ መሀል ላይ አረጋለሁ ለምን አውጥቼ ምን ብዬ ማለት አልፈልግም። እዚሁ ላይ መሀሉ ላይ ማለት ነው፣ ትንሽ ነው የማደርገው፣ ማለት አልፈልግም። አያችሁ፣ ትንሽዬ ማለት ነው። ከዛ ስጋችን እንደዚህ ዘይቱ ጋር ካረኩት በኋላ ምን አደርጋለሁ? ሽንኩርቴ አደርጋለሁ ማለት ነው። ሁሉንም ሽንኩርት እጨምራለሁ።

ከዛ ጥብስ እንደዚህ ሁኖ ደርሶልኛል። በጣም ቃሪያና የጥብስ ቅጠሩን መጨመር ነው የሚቀረኝ ማለት ነው። ያምሳ ሰዓት ደርሷል። ታውቃላችሁ ያረፋ ቀን ማብራቱ ሄደ። ይሄ ደግላቱ ጨርሻለሁ። እኛ አልሐምዱሊላህ ጭር ስትተማረጊ ሄደ። ከዛ ጥብስ ቅጠሉ እንደዚህ አድርጌ ጣል ጣል አደርጋለሁ። ከዛ ቃሪያ ቃሪያችንን እንጨምራለን። እንደዚህ ማለት ነው። ማሻአላህ አያችሁት መንዘር ሕሉ ማሻላ ተባረከ ረሕማን እንደዚህ አድርጌ ጨርሻለሁኝ። ከዛ እናቀርባለን ማቅረቢያችን ላይ እናቀርባለን። እንደዚህ ማሻላ ሆኖ በስሎ አብቅቷል። ምን እናደርጋለን መሰላችሁ? እዚህ ጋር እናቀርባለን ማለት ነው። አያችሁት እንዴት እንደሚያምር ግን፣ ጨለማ ነው በኩሽና ውስጥ ማብራቱ ስለሄደ ጭልም። ምን ያለው ጣዕሙ ደግሞ አትጠይቁኝ። ማሻላ ቆንጆ ነው የሆነው በዚህ መልኩ ማብራቱን መጣ ደግሞ ተመልሶ አቀረብኩኝ። እዚህ ጋር እንደምታዩት አርጌ ማይካ ሰሃን ነው ይሄ። ቆንጆ ያሳምራል ራሱ ማቅረቢያው ራሱ እንደምታዩት ነው። ከወደዳችሁት ላይክ ሻ ማድረጋችሁን አትርሱ። ሰላም ሁኑልኝ። በጣም ብዙ ነው የጠበስኩት እንደምታዩት፣ ግማሹን ያቀረብኩት አሁን ከኋላም ሰው ስለሚመጣ